እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባለ አራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም 4940 494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ሕልሞዎን ወደ ሕይወት እናመጣለን። ለደንበኞች ባወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950345556 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታዎ እዚህ ይጀምራል። ይህ አዋዜ ልዩ ሰበር ነው። የራሽያ ኃይሎች በድኒፕሮፔትሮቭስክ ግዛት ውስጥ ለመጀመሪያ ጊዜ አንድ መንደር በቁጥጥር ስር መዋላቸውን የራሽያ መንግሥታዊ ዜና ምንጮች አስታወቁ። የዩክሬን ባለሥልጣኖች አላረጋገጡም። የራሽያ አርአኤ ዜና አገልግሎት ቭላዲሚር ሮጎቭ የተባሉ የራሽያን ባለሥልጣን ጠቅሶ እንደዘገበው በቁጥጥር ስር የዋለችዋ መንደር ዳች ኖይ ትባላለች። ታዛቢዎች ይህ ከሆነ ድሉ ለዩክሬን ከባድ የሥነ ልቦና ምት ትሆናል ብለዋል። በራሽያ ድል አድራጊነት የተነሳ የዩክሬን ጦር መንደሯን ለቆ እንዲወጣ ተገዷል ብለዋል ሮጎቭ። ራሽያኖች ጦራቸው ምስራቃዊ የድኒፕሮፔትሮቭስክ ግዛት ድንበር ላይ መድረሱንና መዋጋት መጀመሩን የገለጹት ከዛሬ ሦስት ሳምንት በፊት እንደነበር አይዘነጋም። ዲኒፕሮ ፔትሮቭስክ ከዶነትስ ከተማ በስተምዕራብ የምትገኝ ግዛት ወይም ክልል ናት። ሞስኮ በቱርክ ኢስታንቡል የራሽያ ዩክሬን ቀጥተኛ ድርድር ላይ ዩክሬን አሁን ራሽያ አብዛኛውን ክፍል ከተቆጣጠረቻቸው የኬርሶን፣ የዛፖሪዥያ፣ የዶነትስክና የሉሃንስ ቀሪ ግዛቶች ለቃ በመውጣት ለራሽያ እንድታስረክብ መጠየቃቸው ይታወቃል። የካልሆነ ግን ራሽያ ተጨማሪ ግዛቶችን መቆጣጠር እንደምትቀጥል ማስጠንቀቋም እንደዚሁ የሚታወስ ነው። ሞስኮ ግዛቷን ያለፋታ የደበደበች ሲሆን ባለፈው ሳምንት ያካሄደችው ድብደባ በግዛትቱ ቢያንስ 17 ሰዎች ሲገድል ትምህርት ቤቶች፣ ሆስፒታሎችና የመንገደኛ ባቡሮችን ጎርቷል። ባሳለፍ ነው ቅዳሜና እሁድ ደግሞ ዩክሬን ከአሜሪካ ጋር ያላትን ኢኮኖሚያዊ ግንኙነት መሰረቱን አጠልቀዋለሁ አጠብቅበታለሁ ብላ ተስፋ ያደረገችበትን ዶነትስክ ውስጥ የሚገኝ ዋነኛውን የሊቲየም ማዕድን መሬትን የራሽያ ወታደሮች ተቆጣጥረዋል። ዳንኤል ዜናውን እንደሰማሁ ነው። ራሽያ እንግዲህ እስካሁን በሚካሄደው ጦርነት ያው ምስራቃዊ ዩክሬን የሚባሉት ወይም ዶንባስ የሚባለው ዶነትስክና ሉሃንስክን የያዘው ክፍል ነው። እንደዚህም ደግሞ ኬርሶን እና ዛፖሪዣን በተጨማሪ ይዛ እነዚህን አራት ግዛቶች ዩክሬን ከቀሪው ክፍል ለቃ እንድታስረክባትና የራሽያ መሆናቸውን እውቅና እንድትሰጥ እንደዚህም ደግሞ በ2014 ተቆጣጠረችውን የክሪሚያ ልሳነ ምድርንም እንዲሁ የራሽያ መሆኑን እውቅና እንድትሰጥ መጠየቃቸው የማስጠንቀቃቸው አይዘነጋም። በዛን ወቅት የሚያሉት ዩክሬን ዛሬ ይህን ማድረግ ባትችል ነገና ከነገ ወዲያ የምትከራከረው ወይም ድርድር ውስጥ የምትገባው ለአራት ግዛቶች ሳይሆን ለአምስት፣ ለስድስት፣ ለሰባት ይሆናል በማለት አስጠንቅቃ ነበር። እንግዲህ በዛም መሰረት ድኒፕሮፔትሮቭስክ እስካሁኑ የራሺያ የጦር ቀጠና ውስጥ ወይም የጦር ዓላማ ውስጥ አልነበረም። ዳንኤል ባል ከዛሬ ሶስት ሳምንት በፊት ከዶኖትስክ በስተምዕራብ በሚገኘው በዚህ ግዛት ምንም አይነት ወታደራዊ ዘመቻ ያልነበረበት ነው። እዛ ድንበር ላይ ወታደሮቿ በከባድ ውጊያ አሸንፈው መድረሳቸውንና ከዛም ወደ ውስጥ ማጥቃት መጀመራቸውን ገልጻ ነበረ። ይኸው ከሶስት ሳምንት በኋላ ማጥቃታቸው ሰምሮ ለመጀመሪያ ጊዜ ድኒፕሮፔትሮቭስክ ውስጥ አንድ አዲስ መንደር መቆጣጠር ችለዋል ማለት ነው። ይሄ የሚያሳየው እንግዲህ የዩክራይን አመራር የዘለንስኪ አመራር ባሉት ራሽያ እንግዲህ ይሄን ሊደረግልኝ ባለችው ጉዳይ ባለመስማማት ውጊያው በቀጠለ መጠን ራሽያ ተጨማሪ ግዛቶችን እያያዘች እንደምትሄድ የሚያሳይ ነው። አለም አሁን እንግዲህ ራሽያ የዩክሬንን ድኒፕሮ ፔትሮቭስክን የመጀመሪያውን መንደር መውሰዷ ለምንድን ነው በዩክሬን ላይ የስነ ልቦና ጉዳት ሊያደርስ የሚችለው የሚለውን ብታብራራልን ዳንኤል። ከባድ የስነ ልቦና ጉዳት ሊሆን የሚችለው ምክንያት ለምን መሰለም፣ እንደምታውቀው ዩክሬን ራሽያን በራሽያ ቁጥጥር ስር የሚገኙትን መሬቶች ለማስለቀቅ ምንም አይነት ኢኒሽየቲቭ ማድረግ አልቻለችም። አየም አክቹዋሊ ተወራሪ ነኝ ነው ተወራሪ ናት፣ ወይም ደግሞ ራሽያ እያጠቃች ነው። ባላቋረጠ ማጥቃት ውስጥ ነው ያለችው። ዩክሬን ባላቋረጠ መከላከል ውስጥ ነው ያለችው። እና ይህ በእንዲህ እንዳለ ነው እንግዲህ አራቱን ግዛቶች ራሽያ አሁን ከያዘችው በላይ እንዳትይዝ ለማድረግ ነው ትልቁ ርብርቧ። በዚህ መካከል ሌላ አምስተኛ ግዛት ነው በመያዝ ላይ ያለው ማለት ነው ይሄ ምን ማለት ነው ኦሬዲ አብዛኛው ጠቅላላ ክፍሉ እንዳይያዝ እየተከላከለች በምትገኝበት ሰዓት ሌላ ደግሞ አምስተኛ ግዛት በራሽያ ማጥቃት ውስጥ ወድቆ አንድ መንደር አጣች ማለት ነው ስለዚህ ላላት አጠቃላይ ስትራቴጂ በጣም አስደንጋጭና የስነ ልቦና ስጋት የሚያመጣ ነው ምክንያቱም ሱሚና ከርኪብ ውስጥም የተወሰኑ ግዛቶችን ይዛ ነው የምትገኘው ራሽያ አሁን ደግሞ በማዕከላዊ ግዛት ተብሎ ነው የሚጠራው ድኒፕሮፔትሮቭስክ ውስጥ ደግሞ አጥቅታ ወታደሩን የሞቶ ሞቶ የሸሸው ሸሽቶ ያችን ከተማ ለቀው በራሽያ ቁጥጥር ስር ሆኗል ማለት ነው ነገና ከነገ ወዲያ በዛም በኩል ግዛቷን እያስፋች ትመጣለች ማለት ነው ራሽያ ስለዚህ ይሄ በእጅ ያሉትን ማዳን ሳትችል እነሱን ላለመነጠቅ እየተፋለምክ እያለ ሌላ እስካሁን በአንፃራዊነት ቀጥተኛ የእግረኛ ጥቃት ሰለባ ያልነበረ ግዛትህ ጥቃት ውስጥ ወድቆ መንደር ለቀ ስትወጣ የስነ ልቦና ጉዳቱ ከባድ ነው። እንደ አንድ ዩክሬናዊ የጦርነቱ መጨረሻ ግራ ሊገባ ይችላል። የጦርነቱ አካሄድ ግራ ሊገባ ይችላል። እንደዛ ለማለት ነው ዳኒ በሌላ መልኩ ደግሞ ምን አይነት ነገር አለ? አዲሱ አሁን ሌተስት ዜና ምንድን ነው የሚለው ዋነኛዋን በዶኔትስክን እነ ክራማቶርስክና ስሎቫኒያ የሚባሉትን የቀሩ በእጇ ሊገቡ ያልቻሉ ግዛቶችን ለመያዝ ትልቅ በር ከፋች ይሆናል ተብሎ የሚጠበቀውን የፔትሮቭስክን የመኪና መንገድና የባቡር ትራንስፖርት መናኸሪያ የስንቅና ትጥቅ ማቅረቢያ የቆሰለ ወታደር ማውጫ፣ በጣም ስትራቴጂክ የሆነች ከተማ ነች እና እሷን ለመያዝ አያሌ አያሌ ወራት ተካሂዶ አልተሳካም። አሁን መቶ ሀያ ሺህ ወታደር አዘጋጅታ ነው ማጥቃት ከፍታ የምትገኘው ራሺያ፣ ይህንን ቦታ ለመያዝ ማለት ነው። መቶ ሀያ ሺህ ወታደር በጣም ብዙ ነው። ስለዚህ ዩክሬኖች ላይ ያለውን ጫና ማሰብ ትችላለህ ይችን ቦታ ለመያዝ ራሽያ ማጥቃት ላይ ነች እና እነዚህ ተደምረው አሁን ደግሞ ችን የማዕከላዊ ግዛት የተባለችውን ዲኒፕሮ ፔትሮቭስኩን አጥቅታ ድንበር ሰብራ ገብታ የዩክሬን ወታደር አሸንፋ አሸሽታ መሽጎና ተዘጋጅቶ ከነበረበት ከተማ ስወጥታ መቆጣጠር መቻል የአጠቃላይ የጦርነቱ ሂደት ግዛቶቿን እያሳጣት መሆኑን የሚያሳይ ነው እና የስነልባ ወኒዋ ላይ ሞራል ላይ የሚያሳድረው ተጽዕኖ ቀላል አይደለም ለማለት ነው። ጥያቄ ለመመለስ ሌላው ደግሞ በዚህ በዶኔትስክ ግዛት ዋነኛው የሊቲየም ማከማቻውን ስፍራ መያዟን ገልጻለች ራሺያ። ሊቲየም ከብዙ በጥቂቱ በዋነኛነት የዚህ የመኪና የኤሌክትሪክ መኪና ባትሪ ቁልፍ ማዕድን ነው ክሪቲካል ማዕድን ነው የሚባለው እና አሜሪካ በእጅጉ የምትፈልገው እና ባለፈው ሚያዝያ ወር ዩክሬን ጋር እንድትፈራረም ምክንያት የሆናት አንዱ አንዱ አስፈላጊ ሬር ውድ ማዕድን ነው ገብተዋል። በክምችቱ በቢሊዮን ዶላሮች የሚቆጠር ነው። ይሄንን የራሺያ ወታደር በቁጥጥሩ ስራ አስገብቶታል በቅርቡ ማለት ነው። ስለዚህ መሬት ላይ ያለው ሁኔታ ከዚህ ከድኒፕሮ አንድ መንደር መያዝ ጋር ለዩክሬን ሪሊ የራስ ምታት ነው የሚል ነው። ይሄን ካልኩ በኋላ በሌላ በኩል አሜሪካ የሊንድስሌ ግራሃም የሚባሉት ሴናተር ራሽያ ላይ የነዳጅና የጋዝ ምርቷን የሚገዙ ሀገሮች ላይ ማዕቀብ ለመጣል የሚያሳስብ ከባድ የማዕቀብ ሀሳብ ለመንግስት አቅርበው ድጋፍ ማግኘታቸውን ገልጸዋል። ይሁንና ዶናልድ ትራምፕ እንዲህ አይነት እርምጃ ከተወሰደ ራሽያ የሰላም ድርድሩ ላይ አሻፈረኝ ብላ ትወጣለች በሚል ስጋት ይደግፉታል ተብሎ አይታስብም። አለም ሌላው ጥያቄ ራሽያ ከዚህ በኋላ ሌሎች ተጨማሪ ግዛቶችን የምትወስድ ከሆነ ዩክሬን እንደ ሀገር ያላት ሕልውና አያከትምም ወይ? እንደገና ደግሞ ራሽያ ተጨማሪ ግዛቶችን እንዳትወስድ ዩክሬን መከላከል ትችላለች ወይ? ወይስ ራሽያ እስካሁን የያዘቻቸውን ግዛቶች ይዛ ትቆማለች? አሁን ቅድም ያለውን ነው። በተጨባጭ ዩክሬን ራሽያን ለማቆም ነው የምትዋጋው እንጂ እሷ ራሽያን ወቅታ ለማስወጣት በሀሳብ አፍላቂነት በወታደራዊ ቁመና ብቃት ኖሯት ለማካሄድ የማትችልበት ሁኔታ ውስጥ ነው ያለች። በዚህ ውስጥ እያለች ሌላ ተጨማሪ ከጥቃት ነፃ የነበረች የማዕከላዊ ግዛቷ ኢንፋክት የተለያዩ የርቀት ድብደባዎች ነበሩበት። አሁን የራሽያ ወታደሮች ድንበር ላይ ተዋክተው ገብተው አንድ ቁልፍ መንደር በቁጥጥር ስር ማድረጋቸው የዩክሬንን መቀነስ መቀነስ ነው የሚያሳየው። እንዳልኩ በዚህ ሰሞን የሩሲያ ፕሬዚዳንት ቭላዲሚር ፑቲን ሴንት ፒተርስበርግ የንግድ ጉባኤ ያላቸው ፎረም አለ። የዛ ፎረም መክፈቻን አስመልክተው ለጋዜጠኞች በሰጡት መግለጫ መላ ዩክሬን ነው የምንፈልገው ብለዋል። የዩክሬንና የራሽያ ህዝብ አንድ ነው፣ ስለዚህ ዩክሬን ራሽያ ናት። ስለዚህ መላ ዩክሬን ነው የምንፈልገው በማለት ነው የተናገሩት እና ይሄ ንግግራቸው በራሽያ በኩል ያለው ሁኔታ ያሳያል እንደገና ደግሞ ኦልሬዲ በእኛ እጅ የተያዙትን ለምሳሌ በአብዛኛው ኬርሶን 7 በመቶ፣ ዛፖሪጃስ አሁን በቅርብ ያነበብኩት ደግሞ ዛፖሪጃስ 7 በመቶ ግዛቱ በሩሲያ እጅ ነው ያለው። ዶነትስክም 7 በመቶ በሩሲያ እጅ ነው ያለው። ሉሃንስክ በነገራችን ላይ 99 በመቶ አሁን ሌተስት ያየሁት ነው በራሽያ እጅ ነው ያለው። ስለዚህ መገመት ይችላለ። አንድ ፐርሰንት የሚሆን ግዛት ብቻ ነው በዩክሬን እጅ የሚገኘው ። ስለዚህ ራሽያ የጠየቀችው ቅድመ ሁኔታ ምንድን ነው? የዛፖሪዣን ቀሪውን 30 በመቶ ለቀሽ ውጭና የራሽያ መሆኑን እውቅና ሰተሽ አስረክቢን። የኬርሶን ላይም ከቀሪው 30 በመቶ ውጭና አስረክቢን እውቅና ሰተሽ። እንደዚህም ደግሞ የዶነትስክ ለቀሽ ውጭና የቀሪውን 30 በመቶ አስረክበሽ እውቅና ስጪ። ሉሃንስክ ክልልም የቀረችዋን አንድ ፐርሰንት ሰተሽ የራሽያ መሆኑን እውቅና ስጪ የሚል ነው። እንደዚሁም ክሬሚያ የራሽያ መሆኗን እውቅና ስጪ የሚል ነው። የራሽያ ቅድመ ሁኔታ ለሰላም ለተኩስ አቁም ያቀረበችው ቅድመ ሁኔታ ማለት ነው። ስለዚህ አሁን እንደምታየው ዩክሬን በዚህ በጀ አላለችም። የምሰጠው ወይም ደግሞ የራሽያ ነው ብዬ እውቅና የምሰጠው መሬት የለኝም በሚል የአውሮፓውያኑን አቋም ይዛ ነው እየቀጠለች ያለችው። አሁን በዚህ መካከል ነው እንግዲህ የማዕከላዊ ግዛቷ ድኒፕሮ ፔትሮቭስክ አንድ መንደር በራሽያ ጦር ቁጥጥር ስር መዋሏ የተሰማው። እንደዚሁም ዶነትስክ ውስጥ የሚገኝ ዋነኛ የሊትመስ ማዕድን ክምችት በራሽያ እጅ ገብቷል። ፕሬዚደንት ዶናልድ ትራምፕ በሚያዚያ ከዩክሬን ጋር ውል እንዲፈራረሙ ምክንያት ከሆናቸው አንዱ ይህ የሊትመስ ክምችት ነበረ። ያ አሁን የራሽያ ሆኗል። አለም፣ የመጨረሻ ጥያቄ አውሮፓውያኑ ከመቼውም ጊዜ በበለጠ አሁን ላይ ለዩክሬን የጦር መሳሪያ ድጋፍ ሊያደርጉ ይችላሉ ወይ? ሪሊ ፕራክቲካሊ አድርገዋል ምንድነው? አሁን ባለፈው የሄግ ሄግ ውስጥ የተደረገው የኔቶ ስብሰባ ላይ እንግዲህ አመቱ የተጋመሰ ነው። ለዚህ አመት ከ35 እንደውም 40 ነው የሚሉት ሌሎቹ። በአጠቃላይ ለመስጠት ቃል የገቡት ከ35 እስከ 40 ቢሊዮን ዶላር ነው ዳንኤል። የከፍተኛ ብር ነው ለአመቱ። ቀደም ሲል በነበረው አመት አሜሪካንን ጨምሮ ለዩክሬን የተሰጣት የ50 ቢሊዮን ዶላር ነው ለአመቱ። አሁን ግን ፈረንጆች ከጥር ጀምሮ ነው ወር የሚቆጥሩት እና በስድስት ወር ጊዜ ውስጥ ከ35 እስከ 40 ቢሊዮን ዶላር ነው ለመስጠት የገቡት ወይም እየሰጡ ያሉት። ስለዚህ አመቱ እስኪጠናቀቅ የብሩ መጠን ከፍተኛ ነው የሚሆነው። ነህም የሚያሳየው ዩክሬን የዩክሬን የመዋጋት አቅም ለማጠናከር አውሮፓያኖች ትልቁን ሚና ፣ ምክንያቱም በዚህ ላይ አሜሪካ የገባችው ቃል የለም እሰጣለሁ ብላ አሜሪካንን አይጨምርም ይሄ ገንዘብ። ስለዚህ አውሮፓያኖች ከካናዳ ጋር ሆነው ዩክሬንን ወታደራዊ አቅሟን ለማፈርጠም ያላቸውን ውንትን ምድብ ቁርጠኛነት የሚያሳይ ነው። ዳንኤል፣ ይሁንና ግን በሩሲያ ከተጋረጠባት ወታደራዊ ጥቃት አንጻር በመሳሪያም በሰራዊት ቁጥርም ልትመጣጠን የቻለችበት ሁኔታ ግን እስካሁን የለም። አለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሁንል። መልካም አዳር እያንዳንዱ የስኬት እርምጃችን ከምንወስናቸው ልዩ ውሳኔዎች ይጀምራል። ዲኤምሲ ላይ ኢንቨስት ሲያደርጉ የረጅም ጊዜ ሴትና ለልጅ ልጆ የነገ ቅርስ ይገነባሉ። በኮሪደር ልማት አሸብርቃ የመሃል ከተማ መዳረሻ በሆነችው ለቡ መብራት ኃይል በቪላ ቤት ስታንዳርድ እየገነባን ባለው ዘመናዊ፣ ምቹና ሰላማዊ የመኖሪያ መንደር ውስጥ ቀድመው ለሚመጡ ሀያ ደንበኞች የ30 ፐርሰንት ቅናሽ ማድረጋችንን ስንገልጽ በደስታ ነው። ከስቱዲዮ እስከ ባላራት መኝታ ከ8% እስከ 10% ቅድመ ክፍያ ብቻ ማለትም ከ494000 ብር ጀምሮ ከ60% የባንክ ብድር አገልግሎት ጋር በተለያዩ የፍሎርና የካሬ አማራጮች ያገኛሉ። በከተማው ተመራጭ ቦታ ላይ ምቹና ሰላማዊ ኑሮን ገንብተን ህልሞን ወደ ህይወት እናመጣለን። ለደንበኞች ባወጣነው ቅናሽ እንዲስተናገዱ አሁኑኑ በ0950 34 55 56 ላይ ይደውሉ። ዲኤምሲ ሪል እስቴት ደስታው እዚህ ይጀምራል።